አይነበሲሩ አፍቃሪ የሚለው ታሪክ ክፍል ሰባት ። አህመድ እናቱን ለመፈለግ ቆርጧል። መሸከፍ ጀምሯል፣ ሻንጣም ጭምር ማዘጋጀት ጀምሯል። ሙሉ ለሙሉ አግኝቷት ይዟት መጥቶ የደስታ ተካፋይ እንደሚያደርጋት፣ ቀሪ ዘመኑን ከእሷ ጋር እንደሚያሳልፍ ሙሉ ለሙሉ ተማምኗል። በቃ ልቡ የሚነግረው ይህንን ነው። አባቱን አቅሙ የፈቀደውን ያህል ለመጦር ሞክሯል፣ ሀድሟል፣ ተንከባክቧል። አሁን ደግሞ እናቱን የሚያገኝበት አዲስ ብርሃን፣ አዲስ በር ተከፍቶለታል። ለሱ ትልቅ እድል ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከሰቻለሁ። አይነ በስሪው አፍቃሪ ከሚለው ታሪክ ክፍል ሰባት ደርሰናል። አብራችሁ ይቆዩ። ሊያገባ በተዘጋጀበት የሰርጉ በርበሬ ሊቀነጠስ ዋዜማው በሆነበት በዚህ ቅጽበት እናትህ ትፈልገሃለች መባሉ ለሱ ከሰማይ የወረደ ታላቅ ብስራት ሆኖ አገኝቶታል። ከፈጣሪ የተሰጠ ልዩ ሽልማት ማንም ያላገኘው ይህ ሁሉ የመልካም ማንነቱና ረዳትና የሰጭነቱ ትሩፋት እንደሆነ ለልቡ ነግሮታል። ስለዚህ ጌታው የሚያመጣለትን የትኛውንም ብስራት ይቀበላል። ሳያወላዳ ሳይጠራጠር በእምነት ይጓዛል። የመጀመሪያው ስራ የሚሆነው አሞራ አሞራ ጭልፊት፣ ወይንም ደግሞ ጥምብ አንሳ የሚመግቡ የት ሀገር ያሉ ሰዎች ናቸው? ልክ በዚህ ልክ ስማቸው የናኘላቸው ታሪክ የሆነላቸው የሀገራችን ክፍል ውስጥ የት አካባቢ ያሉ ሰዎች ናቸው? አሞራ መጋቢዎች ከራሳቸው አልፈው ለሌላ የደረሱ ብዙ የኢትዮጵያ ክፍሎች እጅግ የሚተሳሰቡ የሚረዳዱና፣ በብዙ አንድነት ውስጥ የሚታወቁ ክልሎች ያሏት ትልቅ ሀገር እንደመሆኗ ከእነዚህ ሁሉ ውስጥ ፈርፍሮ በርብሮና ሰርስሮ ይችን ከተማ ለማግኘት ከባድ እንደሚሆን ተረድቷል። ነገር ግን የትኛውንም አይነት መስዋዕትነት ከፍሎ በዚህ ሳምንት ውስጥ እናቱን ወዲህ ማምጣት ለራሱ የገባው ትልቅ ቃሉ ነውና አህመድ ቃሉን ያከብራል። ልክ እንደ አባቱ ሁሉ የተናገረውን ያለመውንና የሻተውን ሁሉ ከማድረግ ወደ ኋላ የማይል ሰው ስለሆነ ይህንን ለማድረግ ቆርጦ ተነስቷል። በጎን አንድ ስራ እየሰራ ነበር። ለጋሽ አክመል አንድ ስጦታ መስጠት ይፈልጋል። ብስራት የሆናቸው ዘንድ፣ ደስተኛ የሆኑ ዘንድ ከልባቸው የመረቁት ዘንድ የጆሮ ማዳመጫ ስፒከር ሊገዛላቸው እኛ ሀገር ስላልተገኘ በእርሳቸው መጠን ሊሆን የሚችለውን ከውጭ ሀገር ለማስመጣት ይችል ዘንድ አንድ ልጅ አስመርምሯቸው አስፈላጊውን ሁሉ ለማድረግ ዝግጅት ጨርሶ ነበር። ታዲያ በዚህ መሀል እናቱ መጣች። ሁለቱንም ሀሳቦች አንድ ላይ ማድረግ ይፈልጋል። በአንድነት በአንድ መንገድ የተሳካና ያማረ አጨራረስ እንዲኖረው እንዲኖረው ከልቡ መፈክር ጀምሯል። ከልቡ መመኘትም ጀምሯል። አህመድ ነገሮችን ለማስተካከል ቁርጠኛ ነው። ካሰበበት ደቂቃ ጀምሮ እንቅልፍ አይወስደውም። አንድ ነገር ለማለም ከተመኘ ሳያሳካው ወደኋላ አይመለስም። ታዲያ እቃውን መሸከፍ መጀመሩ ከዚሁ የተነሳ ነው። ቅድሚያ ከተማ ያውቃሉ፣ ሀገርን ጠንቅቀው ያውቃሉ ያላቸውን አስጎብኚ ድርጅቶች አንድ ሁለት ጋር ዞሮ ስለዚህ ጉዳይ ለመጠየቅ ያዘጋጀውን እቃ ወደ ሻንጣ ሸክፎ መኪናውን አስነስቶ ወደ ውጭ ሲነጉድ ወጣ። ከሌሊቱ አስር ሰአት ሱላይማን ጦሽ ያለ እንቅልፍ ወስዶታል። ሚስኪኗ ኦማ በር ስር ዱላቸውን እንደያዙ እንቅልፍ ወስዷቸዋል። ያንኮራፋሉ በተቀመጡበት ሱላይማን እየጠበቁ ከዚህ አልሄድም ብለውት በግድ ለማደር ተስማምተው መተኛም አልፈልግም ብለውት ስራ ስራ አለው የማስተካከለው አለኝ አንተ ተኛ ብለውት ሳያስበው እንቅልፍ ደፍቶታል። እያያቸው ስላልሆነ ከዝምታዎች በኋላ እንቅልፍ አለም ገብቷል። እሳቸውም ቢሆኑ ከፍተኛ እንቅልፍ ላይ ናቸው። ዱላቸውን እቅፍ እቅፈው ዱላቸውን አቅፈው በር ስር ተኝተው ላያቸው ሰው እጅግ ልብ ይነካሉ። ሚስኪኗ ኡማ ሱለይማንን ላለመተው ሲሉ ከሞቀ ፍራሻቸው ወጥተው አንዲት ወንበር ላይ ተጨራምተው በብርድ በር ስር ተኝተዋል። የሱለይማን ስልክ የጠራ ሱላይማን ከእንቅልፍ በርግጎ ተነሳ። ስልኩን አየው። የደወለችለት መርየም ነች። የደዋይዋን ማንነት ማወቅ ስለማይችል አንስቶ ከጆሮው አኖረው። ሄሎ አለችው። የመርየም ድምጽ ሲሰማ በድንጋጤ ምን ነው አላት። በሰላም አይደለም ወይ ብሎ ጠየቃት። መደወሏ ቢያስደስተውም የደወለችበት ሌሊት ግን አንዳች ነገር አጋጥሟት እንዳይሆን በሚል ስጋት ጠየቃት። መርየምም በጣም አስፈሪ ህልም አይታ ደንግጣ እንደነቃች እና እሱ ካልሆነ ሌላ ሊያረጋጋት የሚችል የምትወ የምትደውልለት ሰው እንደሌለ ነገረችው ሱላይማን ልቡ ተረጋጋ አላትም እንደዛ ነው እንዴ እኔ ደግሞ ምን ሆሽ ብዬ አለ አንድ ነገር ልንገርሽ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለውናል ከመሀከላችሁ አንዳች መጥፎ ህልም ባየ ጊዜ ለማንም አይንገረው መጥፎ ህልም ከሸይጣን ነውና ምንም አይጎዳውም አንዳችሁ ደግሞ መልካም ህልም ካየ ለሰዎች ከሰዎች መሀል ደግሞ መርጦ ለሚወደው ሰው ይንገረው ብለውናል። ስለዚህ ምንም የሚያስፈራ ነገር የለውም። ተራ የሸይጣን ጉዳይ ነው አላት። መሪየም በደስታ እየተፍለቀለቀች አየህ አይደል? ትክክለኛው ሰው ጋር መደወሌ። አስበው፣ ምን ሊያጋጥመኝ ነው ምን ምን ሊፈጠርብኝ ነው? ምን ሆኜ ነው ብዬ ደንግጬ በዚህ ሌሊት አስፈርቶኝ የደወልኩልህ፣ ይህንን ህልም ወደ ተራ ቅዥት ቀየርክልኝ። ትክክለኛ ሰው እኮነ አንተ ለእኔ። ቆይ እንዴት ነው የዚህን ያህል የተረዳኸኝ አለችው። ሱላይማንም ራሱን ከፍ ማድረግ የማይፈልግ አይነት ሰው ነውና፣ እኔ ምን አደረግኩ ብለሽ ነው ከሺህ አመታት በፊት ወደፊት ምን ሊያጋጥመን እንደሚችል አውቀው ተንብየው እና ሁሉንም አስቀምጠውልን የሄዱትን ነብይ እሳቸውን ማወደስ ነው እንጂ አላት። መርየምም ቀጠለች ልክ ነህ እኮ። ግን የእሳቸውን መንገድ በትክክል ተረድቶ በስህተት ውስጥ ላገኘው ሰው በትክክል መንገዱን የሚመራ ደግሞ መገኘት አለበት አይደል እንዴ? እሳቸው የተናገሩትን ማወቅ ብቻ በቂ አይደለም፣ ለሌላው ሰው ማስተላለፍ መቻል ልክ እንዳንተ ወሳኝ በሆነበት ጊዜ ስታስተላልፈው ሐዲሱ ህይወት ይዘራል ማለት ነው አለችው። በንግግሯ ሱላይማን ተደሰተ። ልክ ነሽ፣ በጣም ልክ ነሽ አጋራለሁም አላት። አላህ ያሳውቀን እና ከዚህ በላይ ማድረግ ብንችል ደስተኛ ነኝ አላት። መርየምም እንዲህ በሆንክልኝ ቁጥር አንተን ለማየት ጓጓለሁ። በጣም ጨነቀኝ። እኔ እንጃ ልቤ እየፈራ ነው። ላገኘህ እኮ ዘጠኝ ቀናት ብቻ ነው የቀረኝ፣ ዘጠኝ ብቻ አለችው። ሱላይማን ይህንን ቃል ሲሰማ ልቡ ስንጥቅ ይላል። አዎ ልክ ነሽ፣ ዘጠኝ ዘጠኝ ብቻ ነው የቀረን አላት። መሪም መንተባተቡን አላስተዋለችም። እየተፍለቀለቀች ቆይ ግን እኔ በጣም ግርም የሚለኝ ነገር ምን ልላክልህ፣ ምን ላድረግልህ ስልህ ሁሉ ነገር የተሟላልኝ ነኝ የሚጎድለኝ ነገር የለኝም ትለኛለህ። እሽ ቆይ ለምንድን ነው? ተች ስልክ ገዝተ በስካይፕ ወይም ደግሞ ዋትስአፕ እንደዚሁ በሌላም ነገር እየተያየን ማናወራው ለምንድን ነው? ፎቶዎችንስ እንኳ በዛ ማትልክልኝ? በቪዲዮ ኮል ማናወራው እንዴ እነዚህም ሁሉ ዓመታት እኮ አንድ እንኳ አይቻ አላውቅም፣ ግን ታውቀሃል ትለዋለች ታውቀሃል አለችው። ሱለይማን ለረጅም ጊዜ ደጋግማ ትጠይቀኛለች ብሎ የሚያስበው ና ከዚህ ቀደም የጠየቀችው ሁሌም የሚዘጋጅበት ጥያቄ ነውና በመጠየቋ አልተ አልደነገጠም ተረጋግቶ መለሰላት። ውድና የተከበራችሁ የቻናል ቤተሰቦች ክፍል ሰባት ይህን ይመስል ነበረ። በነገራችን ላይ አላለቀም፣ ቀጣይ ክፍል ይኖረዋል። በጣም ረዥም ስለሆነ አጠር አጠር ላድርገው ብዬ ነው። በቀጣይ ክፍል ደግሞ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍ ይበልልኝ። ቪዲዮ ከተመቻችሁ ላይክ ሼር አድርጎ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በያላችሁበት አላህ ሰላም ያድርጋችሁ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ